ሰላም ሰላም፣ ውድ የተከበራችሁ የአስቴር ቻነል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? ያለሁላችሁ፣ እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ በትላንትና ቪዲዮ ዛሬ ተመልሼ እመጣችኋለሁ። በትላንትና ወዲህም ተለቆ ነበረና እውነት ለመናገር እና አብሬሽን ሩቲ የእነሱ መጨረሻ ይሄን ይኖራል ብዬ መቼም አላስብም ማለት ነው። ከምር መቼም አላስብም። እኔ በጣም ነው የተሰማኝ፣ በጣም ነው ዘነጠኩት። ትላንትና ሩቲ እንደዚህ እየተስቀስቀች ማለት አብሬሽም ጠላ አይደለም። እውነት ለመናገር ፍቅር የአብሬሽ ፍቅር ሳይኖራት ቀርታ ሳይሆን በቃ ልጅቷ በጣም ነው ውስጧ የደማት ነው፣ እውነት ለመናገር ማለት ነው። አብሬሽ ደግሞ ደጋግሞ መናገር ነገር አለ፣ ይቅርታ፣ እሱ ደጋግሞ የምናገረው ነገር ምንድን ነው ጥፋቱን እንደ ትንሽ ነገር በቃ እንደ ኖርማል አለ አይደለ፣ ዝም ብሎ ነገር ነው ያየው። እና እሷ እንደውም እንደዚህ ኖርማል ነገር እያየ ነው እየተደጋገመ ያለው ጥፋቱን ለምን አያምንም፣ ከጥፋቱ ለምን በንጹህ ልቡ ለምን አይመልስም የምትለው ነው እንጂ ይሄ ሁሉ የራሴ ጥፋት ነው ብሎ አብሬሽ ማለት ነው ብልም ብልም እንደ ቀላል ነገር ነው ያየ ስለዚህ ሩቲ እሱ ነው የሰበራት። ውስጧ እኔ በጣም ናዘነችኝ፣ በጣም ያዘዘነችኝ ከምር ነግራችሁ ማለት ነው። እኔና እኔ እንጃ አላውቅም። የሩቲ እና የአብሬሽ ይሄ መጨረሻ ይሆናል ብዬ አላስብም። ስለዚህ ሩቲ እባክሽ ተረጋግጠች፣ አስበሽ ከምር ነግርሽ ማለት ነው። አስበሽ ይና እና እንደ እኔ ብትሆን ሩቲ ብትመለስ፣ ከምር ሩቲ ብትመለስ። መቼም ግን አንለያየም ብላለች መቼም አንለያየም። እኔ እናንተ የማይለያየን ነገር ስላለ ነው ውስጧ አሁን እሱ አርጉሶና እንደዚህ ይንጃ ጫክና ሆነ ሮታ ኔ እንጃ ወስና እንደዚህም እኔ እልሜ ነው። አረሩቲ በእናትሽ እባክሽ ከምር ማለት ነው። እናንተም ትዳር እኮ ያፈረሱ ሰዎች ማለት ነው። ዛሬ ደስተኛ ሆነው እነሱ ዩቱባቸውን እየሰሩ ነው። እናንተ ላይ ከኋላ እየሳቁባቸው ነው እኔን ሳላቅ መሮቴን በጣም ነው የምታለቅሰው። አብሬሽም ለቅሶ ነው እንጂ ነገሮችን ተነጋግረው መፍታት አልቻሉበትም። ከምር ሲ ነግራቸው ማለት ነውና ሆን ብዬ ያደረኩ ነገር የለም ሮቴ አለ ሆን ብሎ አላደረኩም የሚለው ያንን ቀን ተናድዶ እንደዚህ የማይሆን ቃላቶችን ቢያወጣ ተደጋገመበት። አብሬሽ ጥፋቱን አያምንም ነው ለምን የምለው ነገርና ለምን ቱክቱክ ላይ የመጀመሪያ ቃል ልጅቷ ስትመጣ ያደረገው ነገር ሆን ብሎ አላደረገም። ታዲያ ይሄ ይሄ ጻሃል እንደ ልጅ መተሳሰብ ጥሩ አይደለም። ከምር ሲነግራቸው ልጅቷ ምጎዳ ይሄ ነው ይሄ ነው የጎዳት ይሄ ነው የተደጋገመበት እና ሩቲ ትናንትና ውሳኔ ላይ ደርሳ የመጣችበት በዚህ ነው። እኔ እንጃ፣ እኔ መቼም አትለያዩም ብዬ ነው ማስበው። ይሄ ቤተሰብ መቼ ዝም ብሎ ዝም የሚለው አይመስለኝም። አንደኛ ነገር እርጉስ ናት።